ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳና ላይ ተከታታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ሰላም ነው። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ በመልክተኛው ላይ መተናል ማለት ነው። መልክተኛው እንግዲህ ሁላችንም እንደምናውቀው በበጎ ስራ የምናውቀው ወንድማችን ነው ማለት ነው። እና ዛሬ እንግዲህ አንዳንድ ነገሮች እየመጡ ነው ያለው ማለት ነው። ያው እንግዲህ በመልክተኛው ውዝግብ ተነስቷል፣ ሁላችሁም እንደሰማችሁት እንደምታውቁት ማለት ነው። ውዝግቡ ደግሞ የተነሳው ምንድን ነው ካላችሁ እንግዲህ ውዝግቡ የተነሳው አንድ አባት የዛሬ ስንት ወር አካባቢ እርዳታ የተደረገላቸው አባት ነበሩ። እኛም አባት እንግዲህ ከቀናት እንትን በኋላ ምንድን ነው የተፈጠረው ነገር ጋይስ? ያው እኛ አባት እንግዲህ ምንድን ነው ያደረጉት? እርዳታ ተደርጎላቸው ነበር እንግዲህ በአንድም በሌላም መልኩ ማለት ነው። እርዳታ ተደርጎላቸው ነበረና እርዳታ ያደረገላቸው ደግሞ ራሱ መልክተኛው ነው ማለት ነው። ነገር ግን እኛ አባት የዛን ሰዓት እርዳታ የተደረገላቸው ሰዓት የሰሩት አንድ ስህተት አለ። ስህተቱም እንግዲህ ምንድን ነው ካላችሁ፣ በሰዓቱ እንግዲህ ስልክ ቁጥር አልተቀበላቸውም። መንገድ ላይ ነው ያገኛቸው። ያው መንገድ ላይ ያገኛቸው እርዳታ ይፈልጉ ስለነበር እርዳታ አድርጎላቸው እሱ ያው እንትን ብሏል ማለት ነው መልእክተኛው። እርዳታ አድርጎላቸው እጁ ላይ ያለውን ሳንቲም ያው ሰዎች አድረስ ብለው የሚሰጡትን ሳንቲም ሰጥቷቸው እሱ እንግዲህ ተለያይተዋል ማለት ነው ከሳቸው ጋር። ነገር ግን እኒህ አባት ከረጅም ቆይታ በኋላ መጥተው አሁን ላይ የተከሰተው ነገር ምንድን ነው፣ በአንተ የገባ ገንዘብ አለ አንተ ልጋ ለእኔ ተብሎ የተላከልኝ ገንዘብ አለ ሶ የላኩልኝ ሰዎች ደግሞ ደረሰ ይልከውልኛል እና ብር ተበልቻለሁ ብለ ነው ኦልሬዲ የመጡት ማለት ነው። ነገር ግን ምንድን ነው እዚህ ጋር ውድ ተከታታዮቼ የተፈጠረው ነገር እዚህ ጋር ምንድን ነው ካላችሁ መልእክተኛው እና ባላደራውን ሰውየው ላይ ሰውዬው ብቻ ሳይሆን እኝህ አባት ብቻ ሳይሆኑ ደግሞ ሁሉም የኢትዮጵያ ሕዝብ መልእክተኛውንና ባላደራውን ሁለቱን አንድ አንድ ሰው አድርጎ የሚስላቸው ሰው አለ። ያው ስራቸው ተመሳሳይ ስለሆነ ነው። የመልእክተኛውን አይነት ድርጊት ነው ያኛውም የሚያደርገው። ፊቱን ባለማሳየት ቪዲዮ ሲሰራ ጀርባውን መልእክተኛው ያሳያል። ያኛውም ደግሞ ልክ እንደዛው በማድረግ ፊት በመሸፈን የሚሰሩት ቪዲዮ ነው። እንግዲህ እንደዛ እያደረጉ አንዳንድ ቪዲዮ ይሰራሉ። ህዝቡ እነዚህን ሁለት ግለሰቦች መለየት አልተቻለም። የትኛውኑ ባለአደራው፣ የትኛውኑ መልክተኛው መልክተኛው የሚለው ማለት ነው። እንግዲህ እኚህም አባት ያው ሚዲያ ላይ እንደ ስትወጡ ሚዲያ ላይ ከወጣችሁ በኋላ ያው እሱ እንግዲህ እርዳታውን አደረገላቸው ቪዲዮ ቀረጸ። ቪዲዮውን ፖስት አደረገ። የእሳቸው ምንም አይነት አድራሻ የለውም፣ ስልክ ቁጥራቸው የለውም፣ ምንም የለውም፣ ምንም የለውም። አሁን እኚህ አባት እንግዲህ ተገፋፍተው የመጡት ምንድን ነው? ሶሻል ሚዲያ ላይ ተለቃችኋል፣ ስለዚህ ለእናንተ ህዝቡ ያዘነ ወደ መልእክተኛው አካውንት ከፍተኛ ብር ገብቷል፣ በሚል እንግዲህ በመላምት ወሬ ነው ቀስቅሰው እኚህን አባት እዚህ ውዝግብ ውስጥ እንዲገቡ ያደረጓቸው። ያው ታውቃላችሁ ደግሞ ትልቅ ሰው ማለት እንደዚህ ሲባል ያው ገንዘብ ትንሽ፣ ያው እንግዲህ ስናረጅ እድሜችን ሲጨምር ወደ ህፃንነት ነው የምንመለሰው። እና እንግዲህ እኚህ አባትም እውነት መስሏቸው የተባለውን ነገር አምነው መልክተኛውንና ባላደራውን ለይተው በማያውቁ መልኩ እንግዲህ ሁለቱንም ውዝግብ ተፈጥሮ ቪዲዮን የሰራው ደግሞ መልክተኛው ነው። እሳቸውን የረዳው መልክተኛው ነው። ነገር ግን እሱ እጁ ላይ የነበረ ገንዘብ ሰጥቷቸው ቪዲዮ ቀርጿቸው ተሰናበተ። ከዛም በኋላ ግን ምን እንደ የተደረሱ ምን የሆኑ እንግዲህ አያቀምሱ ገብቷችኋል። ለምን አሁን እሱ ብዙ ጊዜ የሚሰራውን ቪዲዮዎችን ወደኋላ ተመልሳችሁ የምታውቁት ከሆነ ያገኛቸው መንገድ ላይ ራሱ ጠርቶ ነው ወይ ተኝተው፣ ወይ ደግሞ መስጅድ በር ላይ፣ ወይ ቤተክርስቲያን በር ላይ፣ ወይ ጎዳና ላይ ብቻ እንደዚሁ ጎዳና ላይ የሚያገኛቸውን ሰዎች ነው እሱ የሚረዳው። እና በሰዓቱ እሱ የሚያደርገው ምንድን ነው ቀጣይ እርዳታ ለሚፈልጉ ሰዎች ከሆኑ ስልክ ቁጥራቸው እና የባንክ አካውንታቸውን እዛው ቪዲዮ ላይ እንዲናገሩ የአካውንት ቁጥራቸውን እዛው ቪዲዮ ላይ እንዲናገሩ ነው የሚያደርገው፣ መልክተኛው እንግዲህ። በደንብ የመልክተኛውን ቪዲዮዎች የምትከታተሉ ከሆነ አሰራሩ ይገባቸዋል፣ እሱ እንዴት እንደሚሰራ ማለት ነው። እና እኛም እኔ የማውቀው በዛ ልክ ነው ስለምከታተለው መልክተኛው ማለት ነው። እና እንግዲህ እኚህ አባት በተሳሳተ መረጃ መጥተው ነው ሁለቱንም ከሰው ያሉት። ምናልባት እንግዲህ ወይ መልእክተኛውንና ባላደራውን ለይቶ የማያውቅ ሰው ብር አስገብቶ ከሆነ ምናልባት ሊሆን ይችላል። ገባቸው ያው አሁን ሶሻል ሚዲያ ላይ አንድ ሰው ስም ሲኖረው የዛን ሰው ለምሳሌ አሁን በሀቢባ ስም ቴሌግራም ላይ ባለፈ ከአንድም ሶስት አራት ለዚውም ሀቢባ በተደጋጋሚ እየተናገረኝ፣ እኔ ምንም አይነት የቴሌግራም አካውንት በውስጥ ማንንም አላወራም ማንም ጋ ከእኔ አላወራም እያለች እየተናገረች እንግዲህ ሀቢባ ነን ሰክሰስ ነን በማለት እንግዲህ ብር እየተበሉ ልጆች በተደጋጋሚ ይመጣሉ። ሀቢባም ጋር እሷም ደግሞ በየጊዜው ይህን ነገር ትናገራለች፣ ምክንያቱም እኔ ተጠያቂ አይደለሁም በቴሌግራም መጥቶ ለሚያናግራችሁ ለምን አሁን ለምሳሌ ሀቢባ የምትለካቸውን ቦይሶች ከዛ ቦይስ እየቀዱ እዛ ላይ ለእርዳታ ስትሰራ የምትናገራቸውን ንግግሮች እየቀዱ እየቆራረጡ ለእንደዚ አይነት መጥፎ ተግባር የሚጠቀሙ ሰዎች አሉ፣ እና ተጠንቀቁ እያለች ትናገራለች። እንግዲህ እነዚህን ሁለት ወንድሞች ያወዛገበ አንድ እንትን አለ። እንግዲህ እውነታው እውነት ያ ሰው አካውንታቸው ላይ ገብቷል ከተባለ ያ የገባው ሰው ደረሰኙን አምጥቶ አስገብቻለሁ የሚለው አካል ደረሰኙን አምጥቶ እነዚህ ወንድሞቻችንን ያለ ስማቸው ስም መስጠት ጥሩ አይደለም። ወጣቶች ናቸው እና ለወጣትነታቸው ለበጎ አድራጎት የሚሳትፉ ወንድሞችን ማበረታታት ይገባናል ልናበረታታቸው ይገባል እንጂ እንደዚህ አይነት ነገር አስፈላጊ አይደለም። በእርግጥ ሰዎች ነን፣ ገንዘብ የሚባል መጥፎ በሽታ አለ። እሱም ማሳስቷቸው ከሆነ፣ ገንዘቡ ማሳስቷቸው ከሆነ እንዴት ማነጅ መደረግ እንዳለበት ለይተን በማወቅ እነኚህ ሁለት ወንድሞችን ባላደረውን እና እንትናን መልእክተኛውን እንትን ልንላቸው ይገባል የተፈጸመውን የቴክኒክ ችግር ልንፈታላቸው ይገባል ብዬ ነው እኔ እንደራሴ የማስበው። እንግዲህ በዚሁ በተነሳው ውዝግብ የተነሳ መልእክተኛው እንግዲህ በቪዲዮ ቀርቧል ማለት ነው። መልእክተኛው በቪዲዮ እንዲቀርብ የሆነበትም ምክንያት ያው ይሄ ውዝግብ ስለተነሳ ሰው ደግሞ ባልበላችሁት ባላደረጋችሁት ነገር በልታችኋል እንደዛ ሲባል ትንሽ ያ ይደብራል። ሰዎች ነን እና ከዛ አንጻር ነው እንግዲህ እነሱ መልክተኛውም እንግዲህ መቶ በፊት ለፊት ያለውን ነገር አስረድቷል ማለት ነው። ባላደራውም እንግዲህ መጥቶ በትክክል እሱም ጋር ያለውን ነገር ከእሱም ጋር እንትን ያለውን ነገር ያው እሱም ኢዮሃ ሜዳ ላይ ቀርቦ ተናግረዋል። ነገር ግን ኢዮሃ ሜዳዎች ነገሩን በቀላል መፍታት ትችሉ ነበር። ለምን አስገብቻለሁ እኚህ አባተ ወደ ሚዲያ ከመጡ በኋላ? ምክንያቱም እሳቸውን ቅሌታም ከሚሆኑ በዚህ እድሜያቸው ያለ አግባብ ሰውን መወንጀልም ጥሩ ስላልሆነ እነዚህ ሁለት ልጆች ባለአግባብ ስለተወነጀሉ ነገር ግን እሳቸውን አሁን አስገብቻለሁ ያለው አካል ብር በእሳቸው ስም የተበላው አካል ቀጥታ ደረሰኝ የባንክ እንትን ደረሰኝ አቅርቦ በዛ ደረሰኝ ችግሩን መፍታት ይቻል ነበር። እዚህ ድረስ አስፍተው ሁለቱንም ልጆች ባያወዛግቧቸው መልክተኛውንም ባላደራውንም የተሻለ ነገር ነበር። ነገር ግን ያው እንግዲህ ድርጊቱ ስለተፈጸመ ምንም ማድረግ ስለማይቻል አሁንም ግን ነገሩን አጠር አድርገው እነኚህም መልካም የሚሰሩ ወንድሞቻችንን ልባቸውን መስበር አስፈላጊ አይደለም። አንዳንድ ጊዜ እየሰራችሁ መልካም ነገር እያደረጋችሁ ለሰው አይደለም የምታደርጉት፣ ለፈጣሪ ነው መልክተኛውም እንግዲህ ለምን ፊትህን አትገለጥም? ተብሎ በተደጋጋሚ ተጠይቋል። ነገር ግን እኔ በእርዳታ ሰበብ ሰዎች እንትን እንዲሉኝ አልፈልግም። እኔ የምሰራው ለፈጣሪ ነው። ስለዚህ ፈጣሪ ደግሞ ስትሰጣይ ነው የሚለው የሚለውን ቃል ነው እንግዲህ ያው ቀኝ ሲሰጥ ግርሃይ የሚባለውን ቃል ነው። እሱም ቃል በቃል ገልጾ የነበረ እና አንዳንድ ሰዎች ያው በትንሽ ነገር እውቅና ለማግኘት ለመኮፈስ እንደዚህ አይነት ነገሮች ለማድረግ የሚጠቀሙበት ሰዎች አሉ። አንዳንድ ሰዎች ደግሞ እንደዚህ ራሳቸውን ደበቅ አድርገው ስራቸው ብቻ ጎልቶ እንዲወጣ የሚያደርጉ ሰዎች አሉ እና እንግዲህ መልክተኛውም ከነዛ አንዱ ነው። መልክተኛው እና ባላደራው ማለት ነው። ግን ያው ፊታቸው መሸፈናቸው ስለማይታወቁ ማንነታቸው ስለማይታወቅ ብዙ ነገር ያው እየተባለ እንግዲህ ወንድሞቻችን ያሉበት ሁኔታ ይህንን ይመስላል ማለት ነው። እሱ እንግዲህ እስካሁን በፊትም ያው ተለያዩ የኳስ ጨዋታ ሲጫወት እንደነበር ለእውቅናውም ያን ያክል ብዙም ፍላጎት እየሌለው መሆኑ ነው እንጂ ቢሆን ኖሮ ያንን ነገር ማድረግ ይችል ነበረ። በቀላሉ ተቀባይነትንም ማግኘት ይችላል ማለት ነው። ያው ሰው ስለማያውቀው ነው እንጂ ከአሁን በፊት ያው የተለያዩ ቴሌቪዥን ጣቢያዎች ላይ የሱ ቪዲዮዎች አሉ እና ግን ያው ሰው ማንነቱን ስለማያውቅ ነው። አሁን ግን ያው በቀጥታ ፊቱን በገለጠ ሰዓት ከአሁን በፊት ሲሰራቸው የነበሩ ስራዎቹ ወደኋላ ኋላ ተመልሶ እየመጡ ነው ያሉት ማለት ነው እና አንዳንድ ጊዜ መልካም መስራት አያችሁ፣ መልካም እየሰራችሁ ከኋላ ቆሻሻ ባግራውንድ ሲኖራችሁ የሆነ ሰዓት ላይ እንትን ይላችኋል። ግን እሱ ምንም አይነት ነገር የለውም። ግን በመሸፈኑ የሆነ ነገር ያለው ሰው የሰው ልጅ ሲሸፈን የሆነ ነገር ያለው ሲደበቅ የሆነ የሚፈራው ነገር ያለ የሆነ ነገር ያለ ተመስሎ እንዲነገር እየተደረገ ነው። አሁን እኛ ባለንበት የሶሻል ሚዲያ አካሄድ ማለት ነው። ሰው ከተደበቀ በቃ የሆነ ወይ ሌባ ነው የሆነ ነገር ነው። በቃ እንደዛ ነው። ህዝቡ አይምሮ ላይ እየተሳለ ያለው ይሄ ነገር ግን ትክክል አይደለም። እንግዲህ ወንድሞቻችን ተስፋ አንቆርጥም፣ ስራችሁን እንደምትሰሩ እናምናለን። በዚህ በጎ አድራጎት ስራችሁን እንደምትቀጥሉም እናምናለን። እግዚአብሔር አምላክ ደግሞ ረጅም እድሜ ከጤና ጋር ያሰባችሁትን የሚልባችሁን ምኞት እንዲፈጽምላችሁም እንመኝላችኋለን። እንውዳችኋለን። እናከብራችኋለን። እንደዚህ ለተራበ ለተጎዳ ሰው መድረስን እርዳታ ላይ ሰዎችን እንደ መርዳት የሚያስደስት ነገር የለም። ለመርዳት ራሱ እድለኝነት ይጠይቃል። ስለታደሉ ነው፣ ስለተመረጡ ነው፣ እግዚአብሔር ስለመረጣቸው ነው። እነዚህ ሰዎች ልባቸው ቅን ሆኖ ስንት ወጣት ጭፈራ ቤት በሚያሳልፍበት ሰዓት ስንት ወጣት የራሱን ነገር ብዙ ነገር ስንት ነገር አለ፣ አሁን ባለንበት ዘመን ላይና እነሱ ደግሞ በመልካም ነገር ስለተሳተፉ ልንወዳቸው ልናከብራቸው ልናበረታታቸው ይገባል። ልንነቅፋቸው አይገባም። እንግዲህ ስራችሁንም እንደምትሰሩ ባለሙሉ ተስፋ ነን። ቀጣይ ደግሞ ባሪፍ ባሪፍ ነገር እንጠብቃለን ማለት ነው። እንግዲህ መርክተኛ ወንድማችን ስላየንህም ደስ ብሎናል፣ ስለተዋወቅንህም ደስ ብሎናል። እና ውድና የተከበራችሁ የቻናሌ ተከታታዮች ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁን።